ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለዓለም ጥሪ መልእክታቸውን አስተላለፉ። በሮም ጀሚሌ ሆስፒታል ጤናቸው እየተሻሻለ የመጣው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለዓለም ጥሪ ቀን ጸሎት ተልኳችን የኢየሱስ ክርስቶስን መኖር ለሁሉም ማዳረስ ነው ሲሉ መልእክታቸውን አስተላልፈዋል። ቅዱስነታቸው የተስፋው ነጋድያን የህይወት ስጦታ በሚል መልእክታቸው ሁሉም ጥሪ እግዚአብሔር ለሁሉም ሰው ያለው ተስፋን የሚያመላክት መሆን አለበት ሲሉ ተናግረዋል። ቅዱስነታቸው ወጣቶች በተለይም እየታየ ከሚመ የሚመጣው የደህንነት እጦት የማንነት ቀውስና የሰዎች በተገቢው መንገድ አለመከበር ነገን ሲያዩ ግራ እንዲጋቡ ያደርጋቸዋል በማለት ነገር ግን የሰውን ልጅ ልብ የሚያየው እግዚአብሔር በግራ መጋባታችን ውስጥ ለብቻችን አይተወንም ብለዋል። ወጣቶች ቅዱሳንን እንዲያስቡ የመከሩት ቅዱስነታቸው ሁሉም ጥሪ የራሳችንን ጥቅም ሳይሆን ሌሎችን በመውደድ እንድናገለግላቸው ፍላጎትን ይፈጥርብናል በማለት ተናግረዋል። ቅዱስነታቸው በማጠቃለልም መንፈስ ቅዱስ ወጣቶች ጥሪያቸውን እንዲቀበሉ እንደሚያነሳሳ በማመላከት ለሁሉም ክርስቲያን ለጥሪ እንዲጸለይ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል።